ተመልካቾቻችን ከአዲስ አበባ ከአምስት መቶ ኪሎ ሜትር በላይ ተጉዘን አሁን የምንገኘው የሐረሪ ክልላዊ መንግስት ዋና ከተማ በሆነችው ሐረር ከተማ ውስጥ ነው። ይህ የምንገኝበትና እየተመለከታችሁ ያላችሁት ግቢ የሐረሪ አደጋር ይባላል፣ ወይንም የሐረሪ ባህላዊ ቤት ማለት ነው። ቤቱ ከአምስት መቶ ዓመታት በላይ ታሪክ ያለው ሲሆን ቤቱ በራሱ እንደ አንድ ቅርስ ነው የሚቆጠረው። ከአንድ ሺህ ዓመት በላይ የምስረታ ታሪክ ያላት የሐረር ከተማ የተለያዩ ገጽታዎቿን ወደ ውስጥ ስንገባ እንመለከታለን። በዚህም የተለያዩ ቅርሳቅርሶችንና እንደዚሁ ታሪኳን የሚያሳዩ ጉዳዮችን እንፈትሻለን። አብራችሁ እንድትሆኑ እንጋብዛለን። መልካም ቆይታ። ክርተት የሚባለው ክፍል ነው። በዚህ ገለ ደግሞ ዴራ ይባላል። ይሄ ክርተት መልቲ ብዙ ፈንክሽኖች ያሉት ነው። አንደኛው አዲስ ምሽሮች ሲጋቡ እንደ ጫጉላ ክፍል ሆኖ ያገለግላል። እዚህም አሩዝ ጋር ወይም ጫጉላ ክፍል ይባላል ማለት ነው በዛ በጫጉላ ጊዜ አሳልፈው ከአመት በኋላ ሽሪት ትወልድ መጫት ትሆናለች እዚህ ነው የምትታረሰው አራስ ጋር ወይም አራስ ቤት ይባላል ማለት ነው ወንዶች ሲገረዙም እዚህ አራስ ጋር ወይም መገረጃ ቦታ ይባላል እዚህ ጋር እንደምናየት አሁን ከውጭ በኩል መስኮቱ ሙሉ ሙሉ ክፍት አይደለም ቅዳዳዎች ነገር ይታያል እዚህ ህጻናት ወልዳ እዚህ መጫት ሆና በምታረስበት ጊዜ ሰዎች አይገቡም። ህጻናት አዲስ የተወለደ ህጻንም እንዳይቸገር እንደገና ደግሞ በሽታ ማለ ብዙ ነገር አለ። ከዛ ለመከላከል ሲባል እዛ ጋር ሆኖ ነው በሰላም ተገላገል ሸር ወይ ብለው የሚጠይቋት ማለት ነው። ዲስተርባንሱን ለመቀነስ ማለት ነው። ሱን ዋና ሱን ለመቀነስ ነው ማለት ነው። እና ይህ ክፍል የሴቷ ሶል ብቸኛው ክፍል ማለት ነው ይቻላል ነ ዚጋ የተለያዩ የሙዚቃ መሳሪያዎችም አሉ። እዚህ አሁን ሙዚየም ስለሆነ እነዚህ ያስቀምጥ ነው። አልበለዛ እዚህ አንድ መደብ አለ። እዛ መደብ ላይ ጫጉላ ቤት ሆኖ ዋና እንትናቸውም ነው እንዳልጋቸውም ያገለግላል መቀመጫም ነው። እንደገና ደግሞ ሕፃናት ከተወለዱም በኋላ ልጆች እዚህ ነው እሷ ተንከባቋም ተሳድጋቸው ማለት ነው። እንግዲህ ይሄኛውን ክፍል አየን። ለሙሽራው የጫጉላ ጊዜያቸውን ማሳለፊያ ነው። ከአመት በኋላ ደግሞ እናት ስትወልድ ደግሞ ልጆቿን እዛ መጫት ሆና እዛ የምትታረስበትና ና በኋላ እዚሁ ጋር ሆና የምታሳድግበት ነው። መጠየቂያውንም ተመልክተናል። ሌላ ክፍል ይገኛል። እስቲ አቶ አብድራህማን ቀጣይ ያለውን ክፍል ደግሞ ይነግሮናል። እዚህ ጋር ስንገባ ትልቅ አልጋ ነው የምናየው ይህ ይሄ አልጋ የአሚር አብዱላሂ አያት ሐረርን መጨረሻ አሚር ሆነው ያስተዳደሩት አያታቸው አልጋ ነው እሳቸው አልጋ ነው እና ወደ ሁለት መቶ ምናምን ዓመት ዕድሜ ያለው እንደምታየው አሁንም ጠንካራ ነው። ሌሎች ወንበሮች አሉ እዚህ ጋር የምናያቸው በዛን ጊዜ ጠቀሙበት የነበረው ማለት ነው። ይሄ ኖርማሊ ክፍል ዴራ የሚባለው ክፍል በር አለው ብያለሁ። ለወላጆች የግል ክፍላቸው ነች። ህጻናት ፊት መናገር የሌለባቸውን ነገር ህጻናት ፊት ማውራት የሌለባቸውን ነገር እዚህ መጥተው በሩን ዘግተው ቁጭ ብለው ያወራሉ ማለት ነው። ከጨረሱ ይወያያሉ ከጨረሱ በኋላ ይሄዳሉ። ይሄ የወላጆች ፕራይቬሲ ሩም ነች ማለት ነው። የሀረሪ ማህበረሰብ ሙስሊም ነው። ሙስሊሞች ደግሞ አምስት መሰረታዊ ማሟላት ያለባቸው ነገሮች አሉ አርካኑ እስላም ይባላል። አንደኛው ጾም ነው፣ በረመዳን ጊዜ መጾም ነው። ህጻናት እስከ ሰባት ዓመት እስከ ስምንት ዓመት እስኪሞላቸው ድረስ እንዲጾሙ አይገደዱም፣ ግን ኢንካረጅ ይደረጋሉ፣ ሁኔታው እንዲያውቁት ይደረጋሉ። እና ከሰባት ዓመት በፊት ያሉ ህፃናት አዋቂዎች ፊት በረመዳን ወር ልባቸውን ነፍተው እየበላ እንደሆነ እንዳይሉ ና ኦነር እንዲያደርጉት ረመዳን ወሩን እዚህ ይገቡና ይበላሉ፣ ይሰጧቸዋል። በልቶ አፋቸውን ጠርገው ይወጣሉ። ክፍሉ ዴራ ነው ብያለሁ። ስራ የዴራ ጾመኞች ነን ዴራ ሶመነን ብለው ኦፕንሊ ይናገራሉ ማለት ነውና እነሱም ፕራይቬሲ ሩም ነች ማለት ነው። ለህፃናትም ገባቸውን በልተው እዚህ ውስጥ ከወጡ በኋላ ጾመኞች ናቸው ቀንም ይሁን ማታ ጾመኞች ናቸው ማለት ነውና የአዋቂዎችም የህፃናትም ፕራይቬሲ ሩም ነች ማለት ነው። የግል ክፍል ነው ማለት ነው። እንግዲህ ሁለቱን ክፍሎች አይተናል። እዚህ ጋር የ ባልና ሚስት ማለትም ሙሽሮች በሚጋቡበት ጊዜ ጫጉላ ጊዜያቸውን የሚያሳልፉበት ልጅ ሲወለድም እንደዚሁ እዚሁ የሚታረሱበት ነው እናቶች። ቀጥሎ ያየ ነው ደግሞ የትልልቆችም ሆነው የህፃናት የግል ክፍል፣ አሁን ፕራይቬሲ እንደምንለው፣ ወላጆች ልጆች የማይሰሙትን ነገር እርስ በርስ ተነጋግረው ውይይትም ሊሆን ይችላል፣ ችግርም ሊሆን ይችላል የሚፈቱበት ልጅ የማይሰማውን ነገር ያንን ደግሞ ለልጆቹም ደግሞ እንደዚሁ የፕራይቬሲ ወይንም ደግሞ እዚህ ገብተው ስለ እንደ መነሻ ነገር የሚይዙበትና ተመልሰው ሲወጡ ጾሞኛንን ብለው የሚያስቡበት ክፍል ነው። አሁን እንቀጥል እስቲ አቶ አብዱልናስር፣ አሁን ግድግዳ ላይ የተሰቀሉት ከእንጨት የተሰሩ በርካታ ነገሮች እናያለን። እነዚህ ለመስፈሪያ፣ ለመመገቢያ እና ለመሳሰሉት ነገር ነው የሚውሉት። በጣም ጠንካራና ብዙ አመት የሚያስቆጥሩ ናቸው። ወደዚህ ስንወጣ ደግሞ እዚህ ጋ እንጨቶች እና ሁለት እንጨቶች እናያለን። ሆሪዞንታል እነዚህ የገቡ ማለት ነው። አንደኛው ከስር አንዱ ደግሞ ከላይ፣ ከላይ ያለው ቀዳዳዎች አሉት እነዚህ የምናያቸው ጦሮች ናቸው። ጦር ለማንኛውም ማህበረሰብ የጦር መሳሪያዎች፣ የእርሻ መሳሪያዎች አሉት። የሐረሩ የሚለየው አቀማመጡ ላይ ነው። አሁን እዚህ ጋር ባይዘበይ ሐረር ውስጥ እዚጋ ጋር የምናያቸው ነገሮች ሁሉ ሲምቦሊካል ናቸው። በምልክት የሚገልጹ ናቸው። አሁን ይሄ ጦሩ ጫፉ ከስር በኩል ከሆነ አገር ሰላም ነው፣ ምንም ችግር የለም ማለት ነው። ይሄኛው ተገልብጦ ወደ ላይ ከሆነ ግን ጦርነት ላይ ነን እንደበል ሁሉም ይሄንን ሲምቦሉን እንዲያ ይደረጋል፣ ማለት በዛ መሰረት ነው የሆነው። ወረም ወረጃ ይባላል ማለት ነው። ሰላም ነው ሁሉም። አዎ ሰላም ነው፣ እንደዛ ማለት ነው ማለት ነው። እዚህ ጋር ደግሞ አሁን የምናያቸው አያቸው፣ ይሄ ሺብሪያ ይባላል። የአሚሮች ወይም ትልቅ ኖብል ሰዎች የሚቀምጡባት ነች። እዚ ጋር የቡና ቃህዋ ማፍያዎች ናቸው። እዚ ጋር ደግሞ ከእንጨት የተሰሩ። ያካተተን ትንሽ ናቸው። ይሄ ቀራይፍ ይባል ጫማ ነው፣ ቀራይፍ ይባላል። አሁን ይሄ እንደምታየው ሙሉ ለሙሉ በጫማ ቅርጽ የተሰራ እንጨት ነው። ከስር የሆነ ኮቴ ነገር አለው። ከላይ አንዲት እንጨት ብቻ ናት ያለችው፣ ሁለት እጣት ማስገቢያ ማለት ነው። የሐረሪ አባቶች ገበሬዎችም ነበሩ፣ ነጋዴዎችም ነበሩ። ከስራቸው ወደ ቤት በሚመለሱበት ሰዓት ተጣጠባሉ፣ ሰላት አምስት ወቅት ይሰግዳሉ ያንጊ ተጠበና ሲታጠቡ ውድ ሲያደርጉ ያንን የሚለብሱት ቤት ውስጥ ከቤት ወደ ደጅ የሚሉበት ጫማ ነው ማለት። አሁን ማሾም ናቸው፣ የሻማዎች ማስቀመጫ ናቸው። እችኛው ደግሞ ቅል ሆና ቅዳዳ ቅዳዳ አላት ማለት ነውና እዚህ ውስጥ በተለይ በዛ ቀድማ ያናት ጫጉላ ቤት ውስጥ ሻማው እዚ ጋር ይቀመጥና ዲኮሬቲቭ የሆነ ላይት ኢሉሚኔት እንዲያደርግ ነው ማለት ነው። ቀፎ ማለት ነው የአምፖል የአምፖል ቀፎ ማለት ነው። እንደዛ ማለት ነው። በዚህ ጋር ወደ ዳ የምናየው ፎቅ ነው ፎቅ በአሁኑ ሰዓት እነመኝታ ቤት ነው የሚያገለግሉት። በፊት ግን ሐረርን ከውጭ የሚያገናኝነት ሲምቦል ነው ማለት ነው። ምክንያቱም ገበሬዎቹ ከእርሻቸው የሚያምጡትን ምርት እዚህ ነው የሚሰበሰቡት በተለይ ቡና ሌሎች ውድ ወደ ውጭ የሚልኩትን እዚህ ነው የሚያስቀምጡት። ውጭ እንደሚላክም ያውቃሉ። ስለዚህ ሐረርን ከውጭ ጋር የሚያገናኛት አስተሳሰቡ እዚህ ፎቅ ላይ ነው ያለው ማለት ነው። እዚህ ነው የሚቀመጡት። ስለዚህ አይዲያው ከስፖርት ባሻገር ስፖርት የሚደረገው ውጭ ሀገር ነው። ከውጭ ጋር ያላቸው ኖሌሽንም በዛው ልክ ኢንተርናሽናል ማለት ነው። እነዚህ ጋር ደግሞ እንደታያቸው ከበሩ በላይ በኩል እንጨቶች አሉ። እንጨቶቹ ሁሉም ኦልሞስት ሁሉም ሐረሪ ቤት ውስጥ አሉ ማለት ይቻላል ሲምቦሊክ አናቸው። የሀረሪ ማህበረሰብ ሙስሊም ነው ብያለው። ጋብቻውም ሀዘኑም ሁሉም በእስላማዊ አካሄድ ነው የሚካሄደው። ስለዚህ ጋብቻ በሚፈጽሙት ጊዜ መጀመሪያ ወላጆች ይጠይቃሉ። የሴቷ ቤት ስጠይቁ በኋላ ፍቃደኛ ሆና ቤተሰቡ ከሆነ በዛው ይጀመራል ማለት ነው። ይህንን ለመጠየቅ ራሱ መጀመሪያ ወላጆች ይመጣሉ። ሲመጡ ኮረዳዎች፣ ልጃገረድ ሴት አለች የለችም አይጠይቁ። ይህን ነው አንድ ምንጣፍ እዚህ ጋር ከተዘረጋ አንዲት ትኩረዳለች ማለት ነው። ስለዚህ ይሄን አይቶ ስለዚህ እዚህ ቤት መጠየቅ እንችላለን ብሎ ይመጣሉ ማለት ነው። አሁን እንግዲህ ዋናው ቤት ውስጥ ወይም መደብ ቤት ውስጥ ነው የምንገኘው። ኖርማሊ አምስት መደቦች ናቸው ያሉት። ሁለት ጓዳ ያለው ቤት እዚህ ጋር ሶስት መደብ፣ ሁለቱ እዛ ጋር የሚሆን ማለት ነው። አሁን ሁለት ጓዳ ያለው ቤት ነው ይሄ። ከመጀመሪያ ብንጀምር አሚር መደባ ይባላል። አሚር ማለት ንጉስ፣ መሪ ማለት ነው። ማንኛውም አባወራ ቤት ውስጥ አሚር ነው። ባሕራዊ አባባሎች አሉ። ሁሉ ዞም ጋርዞ ቤት አሚር እንታዋ እና አባወራ የሚቀመጥበት ነው። ይሄ ሲምቦሉ ኮማንዲንግ ፖስት ነው፣ ሁሉን የሚያዝበት መምራ መምራ፣ ቦታው ራሱ ኮማንዲንግ ፖስት ነው። ሁለተኛ ነገር፣ በስተግራ በኩል ልጅ የሚዘረጋ ጦሮቹ ነው የሚያገኘው የሆነ ነገር ቢፈጠሩ፣ ከን ወዲያው ራሱ አድርጎ ወጥቶ ራሱን ቤተሰቡን ይከላከላል ማለት ነው። በፊት አሚሮች አሚሮችም ተራው ሰውም መኖሪያ ቤታቸው ተመሳሳይ ነው። አሚሮችም እንደ ሲቪል ላይፍ እንደ ኖርማል ላይፍ ሲኖሩ እዚህ ነው የሚቀመጡት። ከዛ ትልቁ መደብ ወይም ጊዲር ነደባ ይባላል። ትልቁ መደብ ከሌሎቹ በሳይዝ ትልቅ ነው፣ እንደምታየው ትልቅ ነው። ስሙ ራሱ ትልቅ ማለት፣ ትልልቅ ሰዎች የሚቀመጡበት ነው። ትልልቅ ሰዎቹ ሃይራርኪ፣ በሐራሪ ሕብረተሰብ ሃይራርኪ በእውቀት የተመሰረተ ነው፣ በእውቀት ነው ኖለጅብል የሆኑ ደንቦችን፣ መመሪያዎችን፣ ቁርአንና ተፍሲሮችን፣ ሌሎች ነገሮችን የሚያውቁ ሰዎች እዚህ ጋር ነው የሚቀመጡት። ስለዚህ በእውቀት ላይ የተመሰረተ ክፍፍል አለ ማለት ነው። ሌሎች እንግዶች ከሆኑ ለምሳሌ አዲስ እንግዶች ከመጡ እዚህ ጋር ነው የሚቀመጡት። እንግዶ ይስተናገራል። ትልቅ ክብር የሚሰጠው ሰው እዚህ ይቀመጣል ማለት ነው። ማህበራዊ ጉዳዮች ላይ ሰርግ፣ ሐዘን ሲኖር የሚቀሩ ነገሮች አሉ። ቁርአን ይቀራል፣ ሌሎች መውሊዶች ይደረጋሉ፣ ይሰበሰባል ስለዚህ እዚህ ብቻ ላይ በቃቸው ይችላል። ከዛ እዚህ ይወርዳሉ ማለት ነው። እዚህ የሚቀመጠው ሰው በዚህ አይነት ስነ ስርዓት ላይ መጽሐፍ እንደሚሰጠው ያነባል ተብሎ እንደሚጠበቅ ስለሚያቅ ካላወቀ እዛ አይቀመጥም። መሬት ነው የሚይዘው ማለት ነው። ያንን እሱም ያን ያህል ደረጃውን ግን በሌላ በኩል ያገኘዋል። በምን ያገኘዋል? ሰርቪስ ይሰጣል ለነሱ፣ ሻይ ይሁን ቡና ይሁን የሚፈላው ነገር ያስተናግዳቸዋል። በሙስሊሞቹ ሰውን ያስተናገደ ሰው አዋቂው እኩል ደረጃ አለው ይባላል። ስለዚህ ከነሱ እኩል ደረጃ ይኖረዋል እና እዚህ መቀመጡ አያሳፍረው ማለት ነው። ያዝጋት ሰምቲንግ ትዱ እዚህም ስራ ስላለው እነሱም ስለሚኸድም ስለሚያስተናግዳቸው እሱም በዚህ በኩል ሮል አለው። ስለዚህ ክፍል ሶሻል ሃይራርኪው የበታችነት እንዲሰማ የሚያደርግ አይደለም ማለት ነው። ሁሉም በኩል እና ትልቁ መደብ ይሄ ነው እንዳልኩ፣ ሌላ ሲምቦሊካል ውክልናም አለው ይሄ መደብ እዚህ ክርተት ውስጥ የተጀመረው አዲስ ስብና አዲስ ሰው አዲስ አባል ይህን የህይወት ውደት ተከትሎ ያን ሁሉ ላይፍ ኖሮ መጨረሻ ላይ ሞተ። ድንገት ምን ሊሞት ይችላል? ግን ኖር ማለት ካረግ ነው፣ ካረጀ ትልቅ ከሆነ በኋላ ሞተ ብንል ሬሳው እዚ ጋ ነው የሚቀመጠው፣ ትልቁ መደብ ላይ የሚቀመጠው ማለት ነው። ለሬሳ ምን ያህል ክብር እንዳላቸው፣ ሬሳን ምን ያህል እንደሚያከብሩ ያሳያል ማለት እዚ ነው የሚቀመጠው። ሌሎች ያን ቀን ቁርአን የሚቀሩ ሰዎች እዚ አይቀመጡም፤ ከዚህ በታች ነው የሚሆኑት። ኢቨን ከሬሳው ከነሱም በላይ ሆነ ማለት ነው። ሌላ ጊዜ በሰርግ ጊዜና ሌሎች የሚቀሩ ስነ ስርዓቶች ሲኖሩ ትልቅ ሰዎች እዚህ ጋር ነው የሚቀመጡት፣ ብያለሁ። ሰው ሲሞት ሬሳው እዚህ ካለ ግን ሁሉም ወደዚህ ነው የሚቀመጡት፣ ከዚህና ከዚህ በታች ያለ ነው። ስለዚህ ለሬሳ ምን ያህል ትልቅ። ከዚህ በላይ ደግሞ ሁለት ጣቄቶች ይባላሉ፣ ግድግዳ ላይ የምናያቸው ወደ ውስጥ የተቆፈሩ ናቸው። እነዚህ ሁሌም ሞትን የሚያስታውሱ ናቸው። ሙስሊሞች ሰው ሲቀብሩ ቨርቲካሊ ይቆፍራሉ ከዛ ሆሪዞንታሊ ክስር በኩል ደግሞ ትንሽ ይቆፍራሉ። እዛ ነው ሬሳው የሚከፋ እና ልህዲ ይባላል። ይህን ልህዲ ሁሌ ሞት እንዳለ ለማሳየት ሲምቦሊካል ነው ነው የሚገልጸው እነዚህ የምታያቸው ስፌቶች ትልቅ ስፌቶች ሌማቶች ይባላሉ። ማአት ስፌቶች አሉ። ሁሉም እንግዲህ ፈንክሽናቸው ለጌጥ ለተለያዩ የምግብ መቅረቢያዎች መስፈሪያዎች የሴቷንም የጥበብ ችሎታን ጭምር ያሳያል ማለት ነው። ሴቶቹ ናቸው የሚሰፉት። አርት ነው። ስለዚህ እዚህ ላይ የምታየ በሙሉ አርት ነገር ነው የሆነ ሲምቦላ የሚያደርግ ነገር አለ። ሴቷን የጥበብ ችሎታዋን ራሷን በራሷ ማስተዳደር ኢኮኖሚካ ላይ ራሷን በራሷ ማስተዳደር ነ የምትችል ራሷን ሰፍታ ቤቷን ኮምፕሌት አድጋ የምትይዘው ማለት ነው እነዚህ የሚያሳዩ እዛ ጋር ያለው ደግሞ ትልቁ ጣቄት ወይም ነደባዴራ ይባላል። ነደባዴራ ይባላል። እንደ ቁም ሳጥን ነው። አሁን ሰዓት አንዳንድ ቦታ ላይ በሰርተውለት ይሄ ሙዚየም ስለሆነ ነው፣ እነዚህ የተምነው እንጂ ስለምትመጫውለት ቤትም ትቆልፋለ። የተለያዩ ነገሮች አልባሳትን ዶኮመንትም ሌሎ ነገር ስከምትበታለ ማለት ቆጥረው እዚህ ጋር እንድመደባለች እሷ ሱትሪ ነደባ ትባላለች። ሱትሪ ማለት ድብቅ ማለት ትርጉም ረሱ ድብቅ ማለት ነው። እና እዛ ጋር የሚቀመጡ ሰዎች በፊት በአምሪ ጊዜ የአሚሩ ጠባቂዎች እዚህ ጋር ይቀመጣሉ። አንዳንድ ጊዜ ሰዎች ሁሌ በእውቀታቸው ብቻ ኢንፍሉዌንስ ያደርጉ፣ እውቀት ሳይኖራቸው በሀብታቸውም ህብረተሰብ ውስጥ ትልቅ ሮል የሚጫወታሉ። ሀብታም ሆኖ መስጊድን በመስራት የሙታንን በመርዳት አባት ወላጅ የሌላቸውን ሰዎች በመርዳት ኢኮኖሚካሊ ብዙ አስተዋጽኦ የሚያደርጉ የሚረዱ ሰዎች አጋጣሚ ሆነው ያልተማሩ ቢሆኑ መሬት ላይ እንዲቀመጡ እነሱ አይደረጉም። ቢያንስ ህብረተሰብ ውስጥ ትልቅ ቦታ አላቸው፣ ሁሉም ያከብራቸዋል። ስለዚህ እዚህ ጋር ይቀመጣሉ፣ ይታወቃል። እነሱ መጽሐፍ አይሰጣቸው፣ በክብር ነው። በክብር ሞታለች ማለት ነው። እዚህ ጋር ደግሞ አሁን የምናያት እዚህ ትንሿ ጤት ነጠባ ትባላለች። ስሙ ራሱ ጤት ማለት ትንሽ መደብ ማለት ነው። ከግዲድ ነጠባ በታች፣ ካሚዮ ነጠባ በታች የምትገኝ ነች። እዚህ መደባ ላይ ቅድም ያልኩ ነገሮች እንዳሉ ሆነው ከውጭ ወደ ቤት ገብተው ለጥያቃም ይሁን ዲ ትንሽ ለመቆየት በሰርግ ጊዜ በፋንኛም ጊዜ ዲ ሲመጡ የሚቸኩሉ ከሆነ እዚህ ጋር ተቀምጠው ወደዛ ይሄዳሉ። ቶሎ ወደ ላይ መውጣት የማይፈልጉ ሰዎች ማለት ነው። ሌላ ጊዜ ፍርድ ቤትም በፊት እንደዚህ አይነት ሀረሪ ቤት ውስጥ ነው ፍርድ ቤቱም። ሌላ ቤት አታገኝም ጆጎል ውስጥ እንደዚህ አይነት የዛሬ አንድ ሺህ ዓመት በፊት የተጀመረው ኑሮ፣ የከተማ ኑሮ እንደዚህ አይነት ቤት ውስጥ ነው ሁሉ የሚኖረው። በዛው ነው የሚጀምረው። አዎ በዛው ነው በመንግስት አስተዳደር ነው የምንለው። እ ከዛ በፊት እድሜ አላት የመንግስት አስተዳደሩ ነው። ከአሚሮቹን አቆጣጠር ክሮኖሎጂካል ኦርደሩ ነው። ስለዚህ ፍርድ ቤቶች በሚያስችሉበት ሰዓት ተከሳሽ እና ከሳሽ በዚህ ጋር ነው የሚሆኑት። ተከሳሽ በዚህ ጋር ይሆናል፣ ከሳሽ እዚህ ጋር ይሆናል ማለት ነው። አሚሩ ዳኛው ዛጋ ይችላሉ ማለት ነው። እንደ ዩኒቨርሲቲ፣ እንደ ትምህርት ተቋምም እዚ ትልልቅ ዑለማዎች ወይም ስኮላሮች ቁጭ ብለው የሚያስተምሩበት ነው። ከቁራን ከተራቁ ከቁራን ተፍሲር ትርጉሙን ከማስተማር ጀምሮ የእስልምና ሕጋጋትን ሲቪልና ወንጀል ህጎችን በሙሉ እዚ ነው የሚያስተምሩበት እና ሲያስተምሩ ደረጃ ይሰጣሉ ማለት ነው። እዚህ ጋ ተውሂድ የሚያስተምረው ለብቻ ነው። ፊቅህ የሚያስተምረው ለብቻ ነው። አሽር ጋር፣ ኢልሚ ጋር ተብለው ይከፈላሉ። እንደ ትምህርት ቤትም ነው የሚያገለግለው፣ እንደ ተቋም ነው የሚያገለግለው ማለት ነው። ስለዚህ ይመጣሉ። ሰዓት አለው። ከ12 ሰዓት እስከ ማታ አንድ ሰዓት ተኩል ሁለት ሰዓት አካባቢ ይመራሉ። ቀንም የሚመሩ አሉ። በሺፍት ነው የሚመሩት። ስለ ይሄ ቤት እንዳልኩ ቅድም የሐረሪም ቤተሰብ ሁሉ ነገር ሁለመና ህይወት የሚያሳይ ነው ማለት ነው። እንደ ተቋም እንደ ትምህርት ቤት እንደ አንድ ስኮላሮች ቁጭ ብለው ትምህርት የሚሰጡበት ተቋም አድርገን ስናየው ደግሞ ሁሉም መሬት ነው የሚቀመጠው፣ ከአሊሙ በስተቀር ማለት ነው። እዚህ ጋር ደግሞ ገብትሄር ትባላለች። ስሙ ገብትሄር ማለት ከበሩ ጀርባ ማለት ነው ትርጉሙ ራሱ። ስለዚህ አሁን ገብትሄር ከበሩ ጀርባ ያለው መደብ ነው ፖዚሽኑ ነው እንጂ ከአምስቱ መደቦች አንዱ ነው ማለት ነው። እዚህ ጋር ሴቶች እዚህ ጋር ይቀመጣሉ፣ ተማሪዎች እዚህ ይቀመጣሉ። ይሄ ቦታ ልክ አሁን ከበሩ ጀርባ ገብትሄር በፊት፣ እዚህ ጋር እንዳልኩ አንድ ጣቄት እንደዚህ ጣቄት ይባላል። ወደ ውስጥ የተቆፈሩት ይሄ ጣቄት። ይሄ በር ቢዘጋ እና ሻማ እዚህ ጋር ቢቀመጥ ክፍሉን በሙሉ ማብራት የሚችለው ይሄ ቦታ ነው። ከዚህ ሌላ ቦታ ላይ ያን ሻማ ወይም የሚያበራው ነገር አድርገ እንደዚህ ቦታ አያበራም። ሁሉንም ቦታ የሚያበራው ይሄ ነው። ተደረሳሉ በአሁኑ ሰዓት እንግዲህ እዚህ ጋር ሆኖ ሁሉን ቦታ ማዳረስ የሚችል ከሆነ ሁሉም ቦታ ያሉ ሰዎች እዚህ ጋር ያሉን ማየት ይችላሉ ማለት ነው። አሁን የቲቪ ማስቀመጫ ነው ማለት ነው። ሁሉም ሁሉ በአሁኑ ሰዓት ቲቪ ማስቀመጫ ሆኖ ያገለግል ያገለግላል ማለት ነው። እነዚህ ሐረሪ ባህላዊ አለባበስ ጌጦች ናቸው። ጌጦች ናቸው፣ በከብር የተሰሩ ናቸው። እነዚህ ከስፌት የተሰሩ ራዝ መርዶ ናቸው። ገበቴዎቹ በእንጨት የተሰሩ ቅድም ያልኩ በርካታ ናቸው በመጠን ዚጋ ቀደም ያልኩ በር ያለው ዴራ ሁለት ነው። ያሚሮች ቤት፣ የትልቅ ሰው ትኖች ቤት፣ የመሳፍንት ቤት ሁለት በር አለው፣ ሁለት ጓዳ አለው። ይሄ ክርተት የለውም፣ ሁለት ክፍል የለም፣ አንድ ክፍል ነው። ግን ይሄ በር አለ ማለት ነው። ቀደም ያልኩ ይሄ በሩ ይዘጋል። እነዚህ ቁሎች ደሞ ተያይ ቁሎች ናቸው። ያው ማንኛውም ማህበረሰብ በቅል ያሪ ብረሰብ ሲጠቀም ነበረ። እዚህ ጋር ተቦምናቸው ነኝ። አፍላላዎች ይባላሉ። አራት ናቸው ማለት ክዳን አላቸው ፋ ቅፍ ያለፋለሁ። ይሄ ሲምቦሊካል ናቸው። ብር ይቀመጣል፣ ምርጽ ዘር ይቀመጣል፣ ዶኩመንት ይቀመጣል። ህፃኑ ሲወለድ ደግሞ አሜሪካል ኮርዱ ፍሬ ዋይ ልጅ ይቀመጣል። ዘ ቢግኒንግ ኦፍ ፐርሶናሊቲ አዲስ እና መጀመሩ ለማሳየት ጨምር ነው። እና ኢምፖርታንት ናቸው። ቀጭን ናቸው። በውስጥ በኩል ፍላላ ነው የሚባለው። ለመስረቅ ማያመች፣ ሴፍ ሴፍ ናቸው ማለት ነው። በአጋጣሚ እነዚህ ስፌቶቹ ስለዚህ ተገልብጦ ከተቀመጡ እንደዚህ ሆኑ። አይዘር ዋን ኦፍ ይሄ ቤት አባውራ ሞተዋል ብለው አንድ ሲምቦል ናቸው ይናገራል። ይሄ የአሚሮቹ ስም ዝርዝር ነው። ሐረርን ያስተዳደራት ማለት ነው ከ969 እስከ መጨረሻው 18 86 ዓ ምት ማለት ነው። ከዚህ ውስጥ እንግዲህ እዚ ጋር ታዋቂ ሰዎች እናያለን። አርባ ዚጋ አሁን ኢማም አህመድን እናገኛቸዋለን። ይ እዚ ጋ 38ኛው መሪ ማመድ ዶክተር ምዱ አህመድ ግራኝ ተብሎ የሚታወቁ ናቸው። እሳቸው ቀጥሎ ደግሞ ያሉት አሚር ኑር ይባላሉ። ኡመርዲን፣ አሚር አሊና አሚር በረከት። ቀጥሎ አርባ ሁለተኛው መሪ አሚር ኑር ይባላሉ። አሚር ኑር የሚታወቁት በሁለት ታላቅ ታሪካዊ እንትኖች ነው። አንደኛው ገላውዴዎስን ገድለው የግራኝን ሚስት ያገቡና በዚህ ታሪክ ይታወቃሉ። የጆጎልን ግን በአሁን በዓለም ታሪክነት የተመዘገበችውን ጆጎልን አስገምተው የገነቡ በእሳቸው ጊዜ ነው የገነቡ። በግንብም የታወቁ ናቸው ማለት ነው። መቃብራቸውም እዚህ ጆጎል ውስጥ ያለ ሸፋባጢር ላይ ያሉት ሁለተኛው አሚር ናቸው። አሚር ሀቡባ ሁለተኛው አሚር ናቸው። ሸፋባጢር የሐረር መስራች ናቸው። ታሪካቸው ሌላ ነው። የተለየ ታሪክ አላቸው። በሐረር ውስጥ በጣም ይታወቃሉ። ዘ ፋዘር ኦፍ ሐረር የሚባሉት ክሮኖሎጂካል ኦርደር ሁለተኛው አሚር ናቸው። በምንድን ነው ግን ማስተዳዳሪነቱ ጦርነት ማሸነፍ ነው? በቤተሰብ የሚመጣ ነው። ምንድን ነው አሁን ያልከው? ሁለቱም ነው። በቤተሰብ የሚመጣል። በዴሞክራሲያዊ ምርጫም አንዳንዴ ሊመጣ ይችላል። ኔሳሰርሌ ግን አሚር እውቀት ሊኖረው ይገባል። አዋቂ ሊሆን ይገባል። ቁራን ማወቅ አለበት። ከቁራን ጋር የሚነሱ ማንኛውንም ሌሎች እውቀቶችን ማወቅ አለበት። ይሄ የታወቀ ነው። አንዳንድ ጊዜ ሶስት አራት ልጆች ካሉት ከነዛ ውስጥ እዛው ሮያል ማለት ይቻላል በዛ በምርጫ ሊሆን ይችላል። ግን አብዛኛው በጦርነትም ለምሳሌ አለ። በጦርነት ጊዜ የተወሰኑ አሉ። ለምሳሌ አሁን ኢማም አህመድ ጊዜ የነበረው ታሪክ አለ እና በጦርነትም ነው በቤተሰብ ውድስም ነው በምርጫ ነው እንደ ሌሎች ማንኛውም በፊት ጊዜ የነበሩት ነት ማለት እዚህ ጋር ደግሞ አንድ መጥቀስ ፈልቀት አስራ አንደኛዋ አሚር ሴት ነበረች ተዲና ቢንቲ ቢንት ማለት ያው በአረብኛ ቋንቋ እና በአረብ ሀገሮች የእንትና ልጅ የእንትና አባት ተብሎ መጠራት የተለመደ ነው። ስለዚህ እሷን ተሪና የማያ ልጅ ተብላ ነው የምትጠራው፣ ሴት ነች። ሌላዋ ሴት ደግሞ የኢማም አህመድ ባለቤት የነበረች ዲሎንበራ ትባላለች። በውጊያም የታወቀች ነች። ሁለቱ ሐረር ውስጥ ትልቅ ታሪክ ያላቸው ናቸው። በቅርቡ ደግሞ አሁን በኢህአዴግ ጊዜ ደግሞ አንድ ሴት ፕሬዚዳንትም ነበረ። ወይዘሮ ኑሪያ ይባላሉ። ለመጀመሪያ ጊዜ ኢትዮጵያ ውስጥ እኔ ሴት ክልል መጀመሪያ የነበረ አይመስለኝም። በኋላ ያከመት ሴት መሪ ነበረን ማለት ነው እዚህ ሀገር ላይ አሁን ድረስ። ለምሳሌ አሜሪካ ውስጥ ሴት መሪ የላቸውም። ስለዚህ ሴት የሙስሊምም ሌሎች መሪዎች ኢትዮጵያ ውስጥ እንደ ምሳሌ ሴት እውነት ነው እውነት ነው። ናስር እንግዲህ ብዙ ገለጻዎችን አድርገልናል። የእስልምና ሃይማኖት ደግሞ ከጸሎት ወይም ከስግደት ጋር የተገናኘ በቀን አምስት ጊዜ ይመስለኛል ስግደቶች አሉ። ና ሁልጊዜ ወደ መስጊድ ተሄዶ ላይ ሰገድ ይችላሉ። ቤት ውስጥ የሚሰገድበት ሁኔታ አለ። ና የት ነው ስግደቱ የሚካሄደው? በዚህ በቤት ውስጥ ጥሩ ጥያቄ ነው። እንዳልከው ስግደት ከአምስቱ መሰረታዊ የእስልምና መርሆች አንዱ ነው። አምስት መደቦች አሉ ብያለው። አምስቱ መደቦች ሪፕሬዘንት የሚያደርጉት አሁን ያልኩህን አምስቱ መሰረታዊ የእስልምና መርሆች እንደዚሁም ደግሞ በ24 ሰዓት ውስጥ አምስት ጊዜ ሰላት ወይም ስግደት ይደረጋል። ጆጎል ዙሪያ አሁንም የምናየው አምስት በረና ያለው ሲምቦሊካል ናቸው። አብዛኛው መስጊድ ይሄዳል፣ በፊት በድሮ ጊዜ ማለት ነው። አሁንም 82 መስጊዶች አሉ በአሁኑ ሰዓት፣ በፊት ደግሞ 99 መስጊዶች ነበሩ። 99 መስጊዶች ነበሩ። ሙስሊሞች አላህ ዘጠና ዘጠኝ ስሞች አሉ ምን ነው ምናም ነው የአላህ ስሞችን ወይም ጥናተኛ የሱን ስሞች ሪፕሬዘንት ያደርጋሉ ማለት ነው። እዚህ መስጊዶች ቁጥር ኢንከስ መስጊዶች ሰው ሊታመው መስጊድ ላይ ሄድ ይችላል። በተለይ ከተማ ካል ሄደ ግን ቤቱ ነው የሚሰግደው። እዚህ ነው የሚሰግደው፣ እዚህ መደቡ ላይ ይወጣል። እዚ ነው የሚሰግደው። ሲሰገድ ሰላም ሲሰገድ ኢትዮጵያ ውስጥ ያሉ ሙስሊሞች አብዛኛው ወደ ሰሜን ወይም ሰሜን ምስራቅ ትንሽ ያደለው ወደ እዛ ነው፣ ወደ ካዕባ አቅጣጫ ያለው ሁሉም አቅጣጫ ያለው ወደ ካዕባ ነው። ካዕባ ማለት ሳውዲ አረቢያ ውስጥ የምትገኝ መካ ውስጥ የምትገኝ ነች። ሁሉም ያን ቦታ ፌስ ማድረግ አለበት። ስለዚህ ቻይና ውስጥ ያሉት ወደ ምዕራብ ነው ማለት ነው ያለበት፣ እና እኛ ወደ ሰሜን ወይም ሰሜን ምስራቅ ነው የምናደርገው። ሀረሪ ቤት ውስጥ አዲስ አንተ እንግዳ ነህ፣ ለምሳሌ ሙስሊም ሆነህ ለመስገድ ብትፈልግ ሰላት ሰዓት ላይ ደርስ ይችላል። መስገድ ብትፈልግ አጠይቅም፣ ምክንያቱም በሩ በስተ ምስራቅ ወይ በስተ ምዕራብ ነው የሚሆነው፣ ወይ በዚህ ጋር ነው የሚሆነው፣ ወይ በዚህ ጋር ነው የሚሆነው ማለት ነው። ይሄ ለሰላት አሁን ጥሩ ጥያቄ የጠየቀኝ አልኩ። ሰላትንም ታሳቢ አድርገው ነው ቤቱ ነው የሰሩት ስለዚህ አያስቸግርም ማለት ነው። ሰላት በዚህ ያው የሚሰገደው ሁሉም ሕይወት እዚህ አምስቱ ወደቦች ውስጥ ነው የሚደረገው የሚፈጽመው፣ ጾሙም የሚፈታው እዚህ ነው፣ ቁርአንም የሚቀራው እዚህ ሆነው ለሀጅ የሚያስፈልገው ነገር የሚማሩትም እዚሁ ነው። የጋብቻ ጊዜ ንካ ሲያስሩም እዚሁ ነው። ንካ ንካ ሰማኒያ እንደ ይባላል ማለት ነው። ንካ ይታሰራል እዚሁ ነው መደብ ላይ ነው የሚታሰረው። ልንገር ቅድሜ ያልከው ለዛ ነው። ሁሉን የህይወት የሀረሪ ቤተሰብ ቤቱ ራሱ ሲምቦል ነው ከልደት እስከ መቶ ተመልካቾቻችን አሁን የምንገኘው የአርተር ራምቦ ማዕከል ነው። አርተር ራምቦ ታዋቂ ፈረንሳዊ ገጣሚ ነው። እዚህ ሐረር የመጣው እንደ አውሮፓውያን አቆጣጠር በ1880 ነበረ ። እስከ 1891 እንደ አውሮፓውያን አቆጣጠር ድረስ ቆይቷል። አርተር ራምቦ በዚህ በሐረርና አካባቢው ታሪካዊ የሚባሉ ፎቶዎችን በዛን ዘመን ማለት ነው በ1880ዎቹና 90 መጀመሪያ አካባቢ አንስቶ ለታሪክ ያስቀመጠ ሰው ነው። ይህንንም በተመለከተ ከአቶ አብዱልናስር አብዱላሂ ጋር ቆይታ ይኖረናል። ባሐረሪ ባህልና ቱሪዝም የሙዚየሞች ኃላፊ ናቸው። ከእሳቸው ጋር እንቆያለን። አሁንም የምንገኘው የአርተር ራምቦ ማዕከል ነው። እዚህ ፊት ለፊታችን ኢንተርናሽናል ማፕ ኦፍ ሐረር ዘ ወልድ ሲቲ ጀጋል ይላል፣ ጀጎል ለማለት ነው። እንግዲህ እዚህ ካርታ ላይ ቀደም ሲል እንደሰማነው አቶ አብዱልናስር የተለየ ነገር አለ። ካርታው ሲሰራ፣ አሁን ከላይ በአየር ቢነሳ ለምሳሌ ያህል የሚታይ ቅርጽ አለ ይባላል። እስቲያቺ ሚስጥር ምንድናት? በቅድሚያ እንግዲህ ይሄ ካርታ አሁን እንዳልከው ዓለም አቀፍ ካርታ ነው፣ በሳተላይት የተነሳ ፎቶግራፍ ነው፣ ካርታ ነው። ግንቦቹን፣ ይሄ ዙሪያውን ግንብ ነው፣ ግንቡ ነው። ይሄ ዙሪያው አንድ፣ ሁለት፣ ሶስት፣ አራት፣ አምስቱ በሮች ናቸው። ምስጢር ያልኮሆን አሁን እዚህ ጋር ልመጣልህ ነው። በቅድሚያ ግንቡን የሰሩት አሚር ኑር ይባላሉ። አሚር ኑር ጊዜ ነው የተሰራው፣ እሱ የሰራው እንግዲህ፣ ግንቡ ሳይኖር እንደዚህ ጠፍጣፋ መሬት ነበር ማለት ነው። እና ግንቡን ለመስራት ሀሳብ ሲያስብ አማካሪዎቹን ጥራቸው እና ሁለት በሬ ይዛቸው ነው አላቸው። ሁለት በሬ እና ሞፈር እና ቀንበር ይዘው ሁለት መጡ። አሁን አሱም በሪ ወይም ፍላነበር በር የምትባል ቦታ ላይ በሬዎቹ ላይ ሞፈርና እና ቀንበሩን አጥምላችሁ ልቀቋቸው ብሎ ነገራቸው። እንግዲህ ሞፈርና ቀንበር ሲታሰር ያው ለማረስ ነው የሚጠቀሙት እና ሰው ካልመራቸው እንዴት ነው? አንዱ በሬ በዚህ ጋር ሲጎትት ሌላኛው በዛ ሲጎትት የሚቆፍሉት መሬት እኮ። ግድ የለም ልቀቋቸው ተያዛቸዋል ሞፈርና ቀንበሩን እዛ መሀላቸው ላይ አስረው፣ ሲለቋቸው ዛሬ ይህን ያህል ጊዜ ቦታ ይቀፍራሉ። በሚቀጥለው ጊዜ እዛች የተውት ቦታ ላይ ይጀምራሉ። እንዲህ እያሉ ዙር እንደዚህ፣ ይህንን መሰረት ቆፈሩት ማለት ነው በሬዎቹ። ይሄ የጆጎል ግንብ የሚሰራበት መሰረት ነው ብለው ጀመሩ። ከዛ እዚህ ጋ አንዱ በር ይሆናል እያሰቡ ነው። አንደኛው በር እዚጋ ነው የሚሆነው፣ ሌላኛው በር እዚጋ ነው የሚሆነው። አምስቱን በሮች እንደዚህ ነው የሚሆኑት ብለው ነግሯቸዋል አሁን በሳተላይት ባገኘ ነው መረጃ ላይ ካርታ ላይ ስናየው ኢትዮጵያ ውስጥ ያሉ ሙስሊሞች ወደ ሰሜን ነው ቂብላ የሚሰግዱት ይሄ ባይ ኮንቨርሽን ሰሜን ነው ሰላት ሲሰገድ ደግሞ ሰላት እንደዚህ ቆማ ትሰግዳለ ከዛ መሬት የምትነካበት ስጁድ የሚባላለ ቦዊንግ ፕሮስትሬቲንግ ይሉታል ና ስጁድ ላይ አሁን ምሳሌ ሰላት እየሰገድኩት ብሆን ይሄ ጭንቅላቴ አንዱ በር ጋ ነው የሚሆነው አንደኛው እጄ አንደኛው በር ይሄኛው ሌላ በር ጉልበቴ ደግሞ አምስቱ በሮች ስጁድ ላይ ያለ ሰው ነው የሚያመለክቱት ማለት ነው። ይህን ካርታ ስንገለብጠው ደግሞ ምን እንደምንላይ አሁን እናያለን። እንግዲህ ቅድም አምስቱ በሮቹ አንዱ ላት፣ ሁለት እጅና ሁለት እግር ብለናል ስጁድ ላይ። አሁን ደግሞ እዚህ ጋር ያጎነበተ ሰው ይታየናል። ሴቶች ሲሰግዱ እግርና እጃቸው አይታይም። ከላ እንደባሉ አንድ ሴት እየሰገደች ጭንቅላቷ መሬት ነክቶ ሁለት እጇና እግሯ አይታይም። ብያ አለው ይሄ ጭንቅላቷ ነው ይሄ ጀርባዋ ነው ይሄ ደግሞ እግርና አይታይም። የተጻፈ ነገር አለው። እንዴት ኢን ዘ ሴንት ሲቲ ሪሊጅን ጀንደር ን ፖለቲክስ ነው። እነዚህ አርስቱና ያውለን ያቺ የጻፈች መጽሐፍ ላይ ተገልጸዋል።